ሰላም ጤና ይስጥልን። የተወደዳችው ተከታታዮቻችን ዕለታዊ መረጃዎቻችን እናደርሳችኋለን። በቅድሚያም ህዝባዊነታችንን በተግባር በማሳየት ዓለም አቀፍ ተመራጭ የሰላም ኃይል ሆነን እንቀጥላለን ሲሉ ሌትናንት ጀነራል ደስታ ብቼ ገለጹ። ወደ ደቡብ ሱዳን ጁባ የሚሰማሩት የ20ኛና 21ኛ ሞተራይዝድ የኢትዮጵያ ሰላም አስከባሪ ሻለቃ አባላት ተመርቀዋል። በመድረኩ የተገኙት የመከላከያ መሀንዲስ ዋና መምሪያ ኃላፊ ሌትናንት ጀነራል ደስታ ብቼ ሰራዊታችን አሁናዊ ዓለም አቀፍ የጦርነት ባህርን በመረዳት ዘመኑ የሚጠይቀውን የውጊያ ቴክኖሎጂ መላበሱን አንስተዋል። በዓለም አቀፍ የሰላም ማስከበር ተልእኮ ያለው ተፎካካሪነት እያደገ በመምጣቱ እኛም ሰው ተኮር መሪን በማስቀደም በሁሉም ዘርፍ ተመራጭ የሰላም ኃይል እየገነባን ነው ሲሉም ተናግረዋል። ሊተናል ጀኔራል ደስታ ብቼ ሰላም ለሰው ልጅ ብቻ ሳይሆን ለፍጥረታት ሁሉ የሚያስፈልግ ጉዳይ በመሆኑ ዘማች የሰራዊት አባላትም ይህንን በመገንዘብ ለወንድም አፍሪካውያን ህዝብ ተገቢውን ከለላ በማድረግ ኢትዮጵያዊ ነታችንን በዓለም አደባባይ ከፍ ማድረግ ይጠበቅባቸዋል ነው ያሉት የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጄኔራል አዳምነ መንግስቴ፣ ተመራቂ የሰላም አስከባሪ የሰራዊት አባላት የምንታወቅበትን ሕዝባዊ ባህሪና አንድነት በመጠበቅ ተልኳችን በውጤታማነት መፈጸም ይገባቸዋልም ብለዋል። የውርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ኮሎኔል አዲሱ ተርፋሳ ኢትዮጵያ ለዓለም ሰላም መረጋገጥ በመስዋዕትነት የታጀበ ዋጋ መክፈላዋን ገልጸው ሰልጣኞ ተማሪዎች በቆይታቸውም ግዳጃቸውን በብቃት መወጣት የሚያስችላቸውን ትምህርት በንድፍ ሀሳብና በተልዕኮ ተኮር ስልጠና ቀንና ሌሊት መውሰዳቸውንም ተናግረዋል። ሌተናል ጀነራል መሐመድ ተሰማ በአንድ እጃችን አካፋና ዶማ በሌላ እጃችን መሳሪያ ይዘን ለሀገራችን ሰላምና ልማት መረጋገጥ እንሰራለን ሲሉ ተናገሩ። በምስራቅ ሐረርጌ ዞንና በሀረሪ ክልል የለማ ያለውን የእርሻ ልማት ስራ ተዘዋውረው የጎበኙት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በአንድ እጃችን አካፋና ዶማ በሌላ እጃችን ደግሞ መሳሪያ ይዘን ለሀገራችን ሰላምና ልማት መረጋገጥ እንሰራለን ብለዋል። መንግስት ያስቀመጠውን በምግብ ሰብል ራስን የመቻል አቅጣጫና ተቋማችን የነደፈውን የልማት ስራዎች እቅድ መነሻ አድርገን የጀመርናቸው የልማት ሥራዎች ከሰራዊቱ ባሻገር በአካባቢው የገበያ ማረጋጋት ሚና እንዲኖራቸው ለማድረግ በርካታ ውጤታማ ስራዎች ሲሰሩ የቆዩ መሆኑን ጠቁመው፣ በያዝነው ዓመትም እዙ በእርሻ ልማት በኩል ከፍተኛ እድገትና ውጤት ያላቸው ስራዎችን አከናውነዋል፣ እያከናወነም ይገኛል ሲሉ ገልጸዋል። የአንድ ሀገር ሰራዊት በሀገሪቷ በጀት ብቻ ላይ የተመሰረተ ከሆነ አደጋው ኢኮኖሚያዊ ብቻ ሳይሆን ወታደራዊ ጭምር ሊሆን እንደሚችል በመረዳት መንግስትና ተቋማችን ያስቀመጡትን የልማት አቅጣጫዎች በመተግበር መከላከያ ሰራዊቱ ከግዳጁ ጎን ለጎን በእርሻ በኢንዱስትሪና በሌሎች መስኮች እየተሰማራ ራሱን ከመቻሉም በላይ ለኅብረተሰቡ ኢኮኖሚያዊ መረጋጋት እንዲፈጥር የሚያስችሉ ልዩ ልዩ ስራዎችን እ እየሰራም ይገኛል ብለዋል። የምስራቅ እዝ ይህንን የእርሻ ልማት ስራ ከተለያዩ ደጋፊ አካላት ጋር በመተባበርና ሰራዊቱን ቀጥተኛ ተሳታፊ በማድረግ እየሰራ እንደሚገኝም ተጠቁመዋል። በሶማሊያ ባርዳሬ ወረዳ የሚገኘው ሰላም አስከባሪ ሻለቃ ለአቅመደካሞች ድጋፍ አደረገ። በሶማሊያ የሚገኘው የ46ኛ ሞተራይዝድ ሰላም አስከባሪ ሻለቃ አባላት የሮመዳንን ጾም ምክንያት በማድረግ ከኪስ ገንዘብ በማዋጣት በባርዳሬ ወረዳ ለሚገኙ 65 አቅመ ደካሞችና ለአካል ጉዳተኞች ድጋፍ አድርገዋል። በድጋፍ ላይ የተገኙት የ46ተኛ ሞተራጅድ ሻለቃ አዛዥ ኮሎኔል ሞላ ሹመት ከራስ በፊት ለሕዝብና ለሀገር የሚለውን እሴት በመላበስ ህብረተሰቡን ከአልሻባብ ጥቃትና በተለያዩ ጊዜ ሊያደርስ የሚችለውን አደጋ ለመከላከል የኢትዮጵያ መከላከያ ሰራዊት መሰዋዕትነት እየከፈለ የመጣ መሆኑን ገልጸዋል። ህብረተሰቡ በሰው ሰራሽና በተፈጥሮ አደጋዎች ተጠቂ እንዳይሆን ከመከላከል በዘለለ ለተቸገሩትና አቅም ለሌላቸው ነዋሪዎች መደገፍ የኢትዮጵያውያን ባህል መሆኑን በመግለጽ የ46ኛ ሞትራጅ ተሻለቃ አመራርና አባላት ድጋፍ ማድረጋቸውን ገልጸዋል። የባርዳሬ ወረዳ አስተዳደር አቶ እስማኤል ሼህ አብዱ ቆራ የኢትዮጵያ መከላከያ ሰራዊት ለሶማሊያ ህዝብ ስትሉ ለበርካታ አመታት መስዋዕትነት እየከፈላችው መጥተዋቸዋልና የሰጣችሁን የሰላም እስትንፋስ ምስጋናችን ከልብ ነውም ብለዋል። ለአቅም ደካሞችና ለአካል ጉዳተኞች ካላችሁ ቀንሳችሁ መደገፋችሁ ለህዝብ ያላችሁን አልኝታነት ያረጋገጠ ነው ሲሉም አቶ እስማኤል አክለዋል። ድጋፍ የተደረገላ ናቸውም በሰጡት አስተያየት ሰላማችንን ከአልሻባብ ጥቃት ከመጠበቃችሁም ባለፈ ለጾም ማፍጠሪያ የሚሆን ምግብ ነክ ድጋፍ ስላደረጋችሁልን እናመሰግናለንም ብለዋል። የተወደዳችሁ ተከታታዮቻችን ዕለታዊ መረጃዎቻችን እኝን ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንዲሆኑ ጋበዝናችሁ። ጤና ይስጠልኝ።